ቡናን አፍልቶ የመጠጣት ባህል በሸክላ ጀበናና በዘመናዊ የቡና ማፍያ ማሽን ቢሆንም ከቅርብ ጊዜያት ወዲህ ግን ቡና የሚፈላው ሞካፖት ወይም በተለምዶ እስቲም እየተባለ በሚጠራው አነስተኛ የቡና ማፍያ ማሽን እየሆነ መጥቷል። የጀበና ቡና እየሸጡ የሚተዳደሩም ደንበኞቻቸውን እንደየፍላጎታቸው ለማስተናገድ ቡናን በዚሁ ማሽን ያፈላሉ። ይህ ሲሆን ታዲያ ከማሽኑ ጥራት ጉድለትና ከአጠቃቀም ግንዛቤ ማነስ እቃው ፈንድቶ ጉዳት ደረሰ ሲባል የሚሰማ ዜና እየሆነ መጥቷል። ጉዳት ከደረሰባቸው ሰዎች መካከል አንዷ ትዕግስት ላቀ ናት። ከዚህ ቀደም የጀበና ቡናን በማፍላት ስትተዳደር የነበረችው ትዕግስት በዚሁ የቡና ማፍያ ዕቃ ፈንዳታ ሁለቱንም አይኖቿን አታለች። እኔ አሁን የዛኔ በሳቱ የተነዳብኝ ፍንዳታ የተከሰተ ከምንም አይደለም። ላወጣው እያለ ነው። ስለዚህ ጸንቆ ጨርሶታል። ግን ከቃው ጥራት አንጻር ይመስለኛል። ለእኔ እስካሁን የተገነዘቡት እና የተረዳሁት ለእኔ ፍንዳታ የደረሰ ማቴሪያሉ አንጻር ነው ብዬ ነው የምለው። የለራሱ መጀመሪያው ብዬ ጨመቀ ሳይሆን መጨረሻ አካባቢ ነው። እኔ ወደ ሰዎች ልወስድ እያለ ነው ፍንዳታ የተፈጠረ። ትዕግስት በእርሷ ላይ የደረሰው አደጋ ሌሎች ላይ እንዳይደርስ ማህበረሰቡ ይህንን የቡና ማፍያ ሲጠቀም ከፍተኛ ጥንቃቄ እንዲያደርግ መከራለች። የነሱ እየፈላ ያለም ይሁን ከአይናቸው ላይ የደረሰን የለም እንጂ እስካሁን የእኔ ግንባሬን ግንባሬንና ሙሉ አይኔን ነው። የነሱ ደግሞ ወይም ግማሽ ፍት ተሰውንም ደረታቸው ምናምን እንደዛ ነው ይወደዳል። በዚሁ ምክንያት ጉዳት የደረሰባቸውን ሰዎች የሚያሳዩ ፎቶዎች በየማህበራዊ ሚዲያው ሲዘዋወሩ ተመልክተናል። ካሁን በፊት ፈንቶብኝ አውቃል፣ ግን እግዚአብሔር ይመስገን እኔን አልነካኝም። ግን ጥንቃቄ በጣም ይፈልጋል። እዛ ጋር ራቅ ብለው ነበር የጠርኩትኝ ያው ኮርኔሱን ነበር እንትና አድርጉት በስተት እየገባኩ እኔም ራሱ ሄጄ ቡና ጠጣ የሄድኩባቸው ቤቶች ላይ ኮርኔሳቸው ተበላሽቶ ወይ ቡና ነብቶት ምናምን ሳይ አውቃችሁ የቀለም የቡና ስታይል አድርጋችሁት መስል አይ ስቲም ፈድቶብን ነበር አይነት ነገር አንድ ቤት በቀን አራት ጊዜ የፈነዳብበት ቤትም አለ። የቡና ማፍያ ማሽን ባለሙያ የሆነው ሙሉ ቀን በላይ እንደሚለው የቡና ማሽኑ የጥራት ደረጃ ዝቅተኛ መሆንና የአጠቃቀም ችግር መንስኤ እንደሆነ ተናግረዋል። አጠቃቀም ችግር አለ የእቃው ችግር አለ። ቢያንስ አምስት አይነት ነገሮች ይህ እንዲፈነዳ ያደርጋሉት። አንደኛ የመጀመሪያው እቺ ቫልቭ አለች ማስተንፈሻው። ከዛ ውሃውን ሲያደርጉት ምን ያደርጋሉ መሰለሽ? እዚህ ውስጥ እዚህ መስመሩ ላይ ይደፍኑታል። እዚህ ጋር ውሃውን ሙሉ ያደርጉታል። ይሄኛው የተወሰነ ቀዳዳ ነው ያለው እንደምታየው። ድፍን ነው ማለት ጠቅጠቅ አለው። ከዛ ውሃው መጨረሻ ላይ ሳክ እያደረገ ቡናውን እየጨመቀ እዚህ ውስጥ የሚያደርገው ይሄ ነው። ከዛ ቡና እራሱ መቻለ ቅባት ቅባት ስትቆይ ቤት አይትሽ ከሆነ ወዝ አለዋ። ያ ቅባት ምን ይሆናል? ሁል ጊዜ ልክ ዱቄቱ ላይ በዚህ እየተደፈነ እየተደፈነ እየተደፈነ ሄድና ይሄ ሙሉ ተደፍኖ ያልቃል። ከዛ ይሄ እዚህ ጋ ይከደናል ማለት ነው። ሲከደን እዚህ ውስጥ ከፍተኛ ውሃ አለ። እሳት ላይ ነው የሚታደው። እሳት ላይ ተጥሎ ይሄ በጣም በፓወር ሲፈላ ነው ቡናውን እየጨመቀው እዚህ ጋ የሚመጣው። እዚህ ውስጥ ያለው ውሃ የት ሄድ? ይሄ ከተደፈነ ይሄ ከተደፈነበት ቫልቧ ከተደፈነች እዚህ ጋ ያስተነፍሳል ሲያስተነፍስ ማስተንፈሻ ካጣ ውሃ ምንድን ነው የሚሆነው? አማራጩ መፈንዳት ነው ማለት ነው። የእሳት አመጣጠን ስቶቭ የሚፈልገው ስቶቭ አጀስት የሚደረግ ስቶቭ አለ አይደለም? ዘመናዊ ስቶቭ ማለት ነው። በእሱ ነው መሆን ያለበት። ለምን? እሳቱን ስትመጥኝለት፣ ፕሬዠሩም እዚህ ጋር ቀነስ ይላል ማለት ነው። ስለዚህ እኛ ሀገር ግን ምንድን ነው የሚደረገው? ከሰል ላይ አንዳንድ የጀበና ቡና ቤቶች ላይ ሳይ ትልቅ ምድጃ አለ እዛ ምድጃ ላይ ሙሉ ከሰል ሞላና እሳቱ የበዛ እሳት ይደረጋል። አምስት ስድስት እስቲ የሚጥሉና ያስቀምጡታል። እዚህ ጋ የምናደርገው ቡና የግራይንድ ችግር ሲፈጩ ቡና ያደርጉታል። ደቃቃ ይሆናል። በጣም ይደቀን ፊልተር እስፕሬሶ ነው የሚባለው። ይሄ ፊልተር ቡና ነው የሚደረግበት። ፊልተር ቡና ሲደረግበት አፈጫጩ ደቃቃ ከሆነ ይመጣና ቡናውን ጥቅጥቅ ያደርጉታል። 55 ግራም ቡና ብቻ ነው የሚይዘው 55 ግራሙን ፍጭት ይፈልጋል። ከዛ እዚህ ጋር ይመጣና ቡናውን ጥቅጥቅ ያረጉልሻል። አንዳንዶቹም ብታምኝ ባታምኝ እንዲህ ይቆልሉታል። በዚህ ልክ ላይክ እንደዚህ ድረስ ይቆልሉታል። ከዛ ያደቃቅ ያለ ፍጭት እዚህ ጋር ይመጣና ይደረጋል፣ ይጠቀጥቁታል። ውሃው ያንን አልፎ ለመሄድ በጣም ይቸገራል። አሁንም አማራጩ ምንድነው? ይቺ ቫልቭ ባት ደፈር እንኳን የምታወጣው ፓወር በጣም ትንሽ ነው። ፍጭቱ በጣም ወሰኝ ነው ባይዘው። እንዲሁም ከሁሉም ከጽዳቱ ሁሉ በላይ ማለት እንዳልኩሽ ትልቅ ጻጥ ላይ ነው የሚጣደው። ያ እሳት ከስር ይገፋል ውሆ ይፈላል። በዚህ ውጣ ይታገላል፣ ይፈነዳል። ማለት ልክ ቡለን አ ለይ እንደ ቡለን ነው። ሁለቱም ይታስ ልክ እንደዚህ ያለ ቡናውን ከዛ ይሄ ምን ይሆናል? ልክ ሁሉ ያስገቡና አስር ያደርጉታል። ይሄኛው ይገፋዋል በቡናው ማለት ነው በዚህ አማካኝነት ያደርግና ይገፋዋል ሲገፋው ይህ ብትን ብሎ ኮርኔስ የሚበሳው ይሄ ማንድ ኢቢሲ ዶት ስትሪም ይህንኑ መነሻ በማድረግ ችግሩን ለመፍታት ምን መደረግ አለበት ሲል ጉዳዩ የሚመለከታቸውን አካላት ጠይቋል። ይህ ማሽን ስታንዳርድ ወጥቶለት ቁጥጥር እየተደረገበት እንዳልሆነ በኢትዮጵያ የደረጃዎች ዝግጅት መሪ ስራ አስፈጻሚ ከሆኑት አቶ ይልማ መንግስቱ ተረድተናል። ወደፊት ግን ስታንዳርድ ወጥቶለት ወደ ሀገር እንዲገባ እንደሚደረግ ገልጸው እስከዛው ህብረተሰቡ የሚገዛውን እቃ ምንነትና አብሮት የሚመጣውን የአጠቃቀም መመሪያ በጥንቃቄ እንዲጠቀም መክረዋል። በደንብ ከተጠነቀቁ ይሰራል። ግን አንዳንዴ ሙሉ ለሙሉ እስከሚወጣ ሰዓት ላይ መጣል የለበት መሀል ላይ እያወረዱ መቀዝቀዝ አለበት። ሰው ፍላጎቱ ደግሞ እዛው ላይ ፈልቶ እንዲቀዳለት የሚፈልግ ሰው አለ። ግን ደግሞ ጉዳት ከሚደርስ በጀበናው ቢጠጣ በጀበና ላይ ተገልጦ ቢጠጣ አላለ። የቡና ማፍያ ማሽኑ ስታንዳርድ ወጥቶለት ቁጥጥር ሊደረግበት ይገባል ያሉት አቶ ይልማ ከህብረተሰቡ በተገኘው ጥቆማ መሰረት ለጉዳዩ ትኩረት ተሰጥቶ ይሰራል ብለዋል። ሾፕ የሚከፍቱ ሰዎች ይህን ሞካ ፖት መጠቀም ከፈለጉ ኦሪጂናል ይጠቀሙ፣ የሚል ሀሳብ ነው ያለኝ። እስቲን ኮፊ ሀውስ የሚከፍቱ እዚህ ኮፊ ቢዝነስ ላይ የሚገቡ ግን በሙሉ ይህንን አይጠቀሙ፣ ከተጠቀሙ ጥንቃቄ ያድርጉ። ከጥንቃቄውም ደግሞ እኩል ለኩል ራሳቸው ፈጭቶ የሚጠቀሙትን ቡና ፊልተር ስፕሪሶ የሚለውን ፍጭት የፍጭት ታይፕ በደንብ መለየት መቻል አለባቸው። ይህም ሌላኛው መልእክቴ ነው ማለት ነው። ማሽኑ ከፍተኛ ኃይል ባለው እሳት መጣድ ወይም የኤሌክትሪክ ኃይል መጠቀም እንዲሁም የተለያዩ ምክንያቶች ለጉዳቱ እንደ መንስኤ ይነሳሉ። በቡና ማፍላት ስራ ላይ የተሰማሩ ባለሙያዎች እንዲሁም ቤት ውስጥ የሚጠቀሙ ሰዎች ጥራቱን የጠበቀ የቡና ማሽን እንዲጠቀሙ ባለሙያዎች ይመክራሉ።